ውድ ኢትዮሽፍ ተመልካቾቻችን ዛሬ ደግሞ አብራችሁን ከቆያችሁ ይሄን የመሰለ የቱና ፍርፍራ ስራ አብረን የምንመለከት ይሆናል። አብራችሁን ቆዩ። ሰላም ሰላም፣ ውድ ኢትዮሽፍ ቤተሰቦች እንደምንቆያችሁ እንደምንከረማችሁ። ዛሬ ዛሬም እንደተለመደው ከኢትዮሽፍ ጋር አዲስና ለየት ያለ ቆንጆ የምግብ አሰራር ይዘን መተናል። እኔ ሼፍ ማርቆስ ቸሩ እንዲሁም ወንድሜ እኔም ሼፍ ቢኒያም ቸሩ በጋራ በመሆን ለእናንተ ይሆናል ይመጥናል ለእንሆን ቀላል ፈጣን ነው የምግብ አሰራር ይዘንላችሁ መተናል። እንደተለመደው ዛሬም ምን አይነት ምግብ ይዘን መተናል የሚለውን ተመልካቾች ታስረዳለን፣ እና ቀጥታ ወደ አሰራሩ እንሄዳለን። በጣም አሪፍ። ዛሬ እንግዲህ ከተመልካቾቻችን የምናሳያቸው የምግብ አይነት የቱና ፍርፍር የቱና ፍርፍር ነው የምናሳያቸው። እንዴት አርገን በቤታችን በቀላሉ ለቁርስም ለምሳካም የሚሆን ምግብ ነው። በቀላሉ እንዴት ይሰራል የሚለውን እናያለን ማለት ነው። አሁን በቀጥታ ወደ አሰራሩ ገብተን በጠን በጠን በጠን አድርገን እናቅርባት ማለት ነው። ስለዚህ ተመልካቾቻችን ቱና ፍርፍርን በቤት ውስጥ እንዴት በቀላሉ ማዘጋጀት እንችላለን የሚለውን ከአሁን ሰዓት ጀምሮ የምናየው ይሆናል ማለት ነው። አብራችሁን ቆዩ። ችቦት ከመክተፍ ነው የምንጀምረው። ችቦታችን ነው እንደተለመደው ለሌሎ ክፍሎች ስንጠቀም ለነበረው ደጋቀ ውድ ተመልካቾቻችን እንግዲህ በምትመለከቱት መልኩ ሽንኩርታችንን ደቀቃቅን ከትፈን አዘጋጅተናል። መጥበሻችንም እየጋልልን ያለው ዘይታችንን አድርገን አብረን እናግለዋለን ማለት ነው እስኪገለን ድረስ ቻን ፈጠፍቃለን። እንግዲህ ፈጣን የሆነ አሰራር ስለሆነ የምንሰራ ተመልካቾቻችን ሁል ጊዜም ለራሳችሁ ጥንቃቄ ያደረጋችሁ እችል ትንሽ ስለት ስላላት እጣታችሁን እንዳትቆርጣችሁ ጥንቃቄ ማድረጋቸው እንዳዘሱ፣ እንግዲህ በምትመለከቱት መልኩ ቲማቲማችንን ፈቅፍቀን አዘጋጅተናል። አሁን መጦሻችንም ዘይታችንም ስለጋለለን ሽንኩርታችንን እና ቲማቲማችንን ጨምረን ያው እናመስላለን ማለት ነው። ናታችን ቲማቲማችንና ሽንኩርታችን እየተቆላለልን ነጭ ሽንኩርታችንን እናዘጋጃለን ማለት ነው። ነጭ ሽንኩርታችንን መጠቀም እንደዚህ ነው ምትነት መቅፈት መጠ መቀጥቀጥም ይቻላል ማለት ነው። በኢትዮ ሼፍ እንዲሰሩላችሁ የምትፈልጓቸው ማንኛውም አይነት የምግብ አይነቶች ካሉ ማንኛውም አስተያየት ጥያቄም ካላችሁ የአስተያየት መስጫ ሳጥን ላይ ያስቀምጡልን። እኛ ከእናንተ ወደ እናንተው በጣም በሚገርም ፍጥነት የምናደርስ የምንመልስ ይሆናል። ሁሌም ቢሆን አብራችሁን ስለምትሆኑ፣ ስለምትከታተሉ፣ ስለምትደግፉ ከጎናችንም ሆናችሁ ስለምታበረታቱን ከልብ አድርገን እናመሰግናለን። የኢትዮሼፍን መተግበሪያን ከፕላይ ስቶር እንዲሁም ከአፕ ስቶር ላይ በማውረድ በእጅ ስልካችን በቀላሉ በአማርኛ የምግብ አሰራርን መመልከት እንችላለን። ለወዳጅ ዘመዶቻችሁም የዩትብ ቻናላችንን ሼር ማድረጋችሁ እንዳትረሱ፣ የደወል ምልክቷን አጥሩ። ሁሌም ቢሆን ቤተሰብነታችሁ ይቀጥል። እኛ ሁሌም ለእናንተ ጥሩ ሁነ የተመለከው ነገር ለማቅረብ እንተጋለን። እንደምትመለከቱት ይሄ መሰለን ነው። ቲማቲማችን ቆንጆ የሆነ ቴክስቸር ላይ ነው ያለው። ስለዚህ ሽንኩርታችንን እንጨምርና አብረን እናበስለዋለን ማለት ነው። ወይ ተመልካቾቻችን እንግዲህ ቆንጆ ሆኖ ቱማቲን ማሽኩታችን ታስመና፣ ስለዚህ አሁን በርበሬ አድርገን እናቋረጣለን ማለት ነው። እንደ ሌላው በዚህ እንደሰራናቸው ፍርፍሮች በርበሬው ብዙ አይሆን ማለት በጣም መቅላት የለበትም። ቆንጆ የሆነ ከለር እንዲያመጣ ነው ብቻ ነው የምንፈልገው። ይሄ የፖስተር ያለ አይነት ፍርፍር አይደለም የሚሆነው ከለር ማለት ነው። ያው ጣም ላይና ማቃጠል ላይ እንኳን በደንብ ስለምናሸው አያቃጥልም፣ ግን ተለው ላይ ፖስተር ያለ አይነት አይሆንም። ሳይሆን ላይት የሆነ ነ ማለት ነው፣ ጥብስ ማለት ዋችን ከንድሰን እናፈረፍለን እና ኮረሪማ አሪፍ። ስለዚህ ለመቀመም ኮረሪማ ነው የምንጠቀመው። ጫው አንድ የሻይ ማንኪያ ከግማሽ ኮረሪማ አንድ የሻይ ማንኪያ አድርገን እንቀመመዋለን ማለት ነው። ውድ ተመልካቶቻችን ምን የምትመለከቱት? ቆንጆ ነው። ሽንኩርቱ ተቁራጆ ማለት ነው በበሬው የማቃጠል ኃይሉን ጨርሷል። ተመልካቾቻችን እንደምትመለከቱት ቆንጆ ነው ጥብስ ብሎልናል። ስለዚህ አሁን ውሃችንን አድርገን እናንተ እናንተከትኳለን ማለት ነው። ተመልካቾቻችን እንግዲህ በዚህ መልኩ ውሃ ከርሰን እንዲተፈጠር ለተወሰነ ደቂቃ እንትወውና ሲደርስል እንጀራችንን ፈርፍረን ቆንጆ አርገን እንበለዋለን። ቆንጆ አርገን እንግዲህ ለልጆቻችሁ ለትምህርት ቤት መማለት ትችላላችሁ። ለእናንተም ለምሳ የሆነ ስራ ቤት ቦታ ሰዎች፣ እንዲሁም ቁርስም ላይ ሰርታችሁ በቀላሉ በዚህ በጣም በፍጥነት መጠቀም ይችላላችሁ ማለት ነው። በምታዩት መልኩ ሁኔታችን ደርሶ ብናል ፍርፍር ሶሳችን ማለት ነው። ስለዚህ አሁን በከተል ቱናውን አድርገን ቱናውን ትንሽ ታዋሀደን እንጀራችንን ጨምረን እናወጣለን ማለት ነው። ቱና ብዙም ሰዓት ላይ መቆየት የለበትም፣ ደግሞ ወደ ፕሮሰስ ሊሆን ነገር ስለሆነ ስለዚህ ይህ እንጀራንና ማንኛ ዜጋ ሳሁን አዘጋጅ ተመልካቶቻችን በዚህ መልኩ አዘጋጅተን ጨርሰናል። ስለዚህ እሳታችንን እናጠፋለን። እሳታችንን አጥፍተን ማለት ነው። ሽታው በጣም ደስ የሚል ነው። ከለሩም ደግሞ ቆንጆ ነው። ውድ ተመልካቾቻችን ይህንን የመሰለ በጣም ቆንጆ በጣም አጓጊ የቱና ፍርፍር ሰርተን ጨርሰናል። ሁላችሁ በየቤታችሁ ሞክራችሁ የመጣላችሁን ጣዕም የመጣላችሁን ምንም ነገር በመልእክት መስጫ ሳጥን ላይ አስቀምጡልን። ቆንጆም ከሆነ ካልመጣላችሁ ንገሩ፣ እንድታስተካክሉ እንነግራችኋለን። ወይ ደግሞ ቆንጆም ከመጣላችሁ ሌላ ትሞክራላችሁ። ሁሌም ከኢትዮ ሼፍ ጋር አብራችሁ ስለምትሆኑ አብራችሁ ስለምትቆዩ ገንቢ አስተያየቶቻችሁን ሁሉ ስለምትሰጡን ከልብ አድርገን እናመሰግናለን። ወደ ማዕድ አንደኛ ነው። እስኪ ደግሞ ደግሞ ልትመስሉና አስተያየታችንን ሙሉ እንድናደርገው እውነት ዋው አንደኛ ነው። እናንተም በቤታችሁ ሰርታችሁ እንድትጠቀሙት የኢትዮሼፍ ግብዣ ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቆይታ